ትንሽ የሚባለው አስራ ስድስት ጀምሮ ነው ያለው በእርግጥ የ18 ፍሪ ነው የሚያመርተው ከአስራ ስድስት ጀምሮ ይሄ ሰላሳ አራት ሀምሳ ሁለት እያለ እስከ መቶ ስምንት ማምረት የሚችላለ በዚህኛው መንገድ ማለት። ድሮ ደግሞ ይሄ በመሪ የሚዞረው እስከ ሁለት መቶ የሚያመርት በአንድ መስራት ይቻላል። ግን ቀላሉ ላሰራር ምቹ ቦታ የማይፈልገው ይሄ ነው። ይሄ አሁን ከ16500 ብር ጀምሮ እንደየሁኔታው ከፍ እያለ የሚሄድ ይሆናል። ሻማ ለመጀመር አጠቃላይ ዋክሱ ያስፈልጋል። 25 ኪሎ ግራም ዋክስ ያስፈልገን፣ እንዲሁም አንድ ሙሉ ክር 3 ኪሎ ግራም የሚመዝን ክር አለ። ካርቶን ደግሞ 500 ፍሬ ካርቶን ያስፈልጋል። እኛ ጋር ማሽኑን ሲገዛ አንድ ከስተመር ልክ እንደ ስልጠናውን ይወስዳል፣ የተግባር ስልጠናውን እና ካርቶኑ 500 ፍሬ ካርቶን፣ ዋክስ 25 ኪሎ፣ 3 ኪሎ ክር 12500 ብር ይገዛሉ። ማሽኑን ከ16500 ጀምሮ ያው ከፍ እያለ መሄድበት መንገድ አለ ማለት ነው። በጣም ጥሩ። ምን ይመስላል ተግባሩ? እንዲሁም ደግሞ ምን አይነት ሰዎች ናቸው ቢሰሩት? ያው ሳየው በጣም ቀላል ቦታ ማይፈጅ አንድ ጠረጴዛ ላይ ተደርጎ መስራት የሚችል ይመስለኛል እና ምናልባት ለእናቶች፣ ለሴቶች እንዲሁም ቤት ውስጥ ላሉት ተመራጭ ይመስለኛል። ምናልባት ደግሞ አንተ በዚህ ዘርፍ ላይ በደንብ እየሰራ ስለሆነ ለእነማን ቢሰሩት የተሻለ ነው ተብሎ ይታሰባል? ማንኛውም ሰው ይሠራው ይችላል ማንኛውም እስቲል ቤት የሚውልም ከስራ መቶ ማለት ውጭ ብሎ ምንም ጊዜ ስለሚያወስድበት ሻይ እንደማፍላት ነው። ዋግስ አቅርጦ መጨመር ስለሆነ ዋናው ነገር ገበያ ትስሱር ማርኬቲንጉን ማግኘት ከቻለ መምረት ይዚህ ነው። ግን ትልቁ ችግር አሁን ገበያ ትስስሩ ነው። ማርኬቲንጉን እኛ ጋር በትስስር እንሰራለን። ግን ሰዎች የሚቸግሩበት ትልቁ ገበያ ትስስሩ ነው እንጂ ይዚህ ነው። ማንም ሰው ይህን ማንሳት የሚችል ሰንበዴ ሁሉ መስራት ይችላል ማለት ነው መጠቀም ስለዚህ፣ አሁን የሻማ ቢዝነስ ላይ ሰዎች ከገቡ ከእናንተ ጋር አብሮ በመስራት የገበያ ትስስሩንም ማግኘት ይችላሉ። ስልጠናውንም ማሽኑንም በአንድ ላይ ማግኘት ይችላሉ። ሁሉም ስቲል ማሽን እስከ መመለስ ነው የምንሰጠው፣ ዋስትናኛውን ማሽኑን እስከ መመለስ ነው፣ መውሰድ መቀየር፣ እስከ መቀየር ነው። ትሬንዱ መመለሱ ሁሉ ምችልበት አጋጣሚ አለ፣ ማርኬቲንጉም አለ። ሰው አይወጡም ነው ማጭ ጥሩ። እንግዲህ ይህን ያህል ስለ ሻማው ስለማሽኑ ካለ ተግባሩ ምን ይመስላል? እንዴት ነው ሻማ የሚመረት? ቢለውን ደግሞ በተወሰነ መልኩ ብታሳየን ደስ ይለናል። ጥሩ መጀመሪያ፣ ማሽኑ እነዚህ ናቸው ፓርቶቹ። ክር ነው የመጀመሪያ ስራችን የሚሆነው። ቁጦችንም በዚህ ላይ በምንፈልገው መጠን እንሰናስረዋለን። በጣም ጥሩ ተከታትለን፣ እንመለሰና ያለው ነገር ደግሞ እንጨርሳለን። መልካም ትንሽ ደቂቃ ውስጥ ሻማዎችን እንዴት ማውጣት እንደምንችል በትንሹም ቢሆን ተመልክተናል። ምን ያህል ደቂቃ ገፈጀ ማለት እንችላለን? በአጠቃላይ ሀያ ደቂቃ ነው የሚፈጀው። አሁን ብዙ ጊዜ ሀያ ደቂቃ ግን፣ በውሃ ከቀዘቀዘ አምስት ደቂቃ ሊበቃው ይችላል። ከተሰራ በኋላ በውሃ መዘዘዣ ውስጥ ማስቀመጥ፣ ሙቀቱን ሊቀዘቅዝ ማድረግ፣ ጊዜው ሚኒማይዝ ማድረግ ይቻላል። ግን ሀያ ደቂቃ በቂ። በጣም ጥሩ እንግዲህ፣ ስለተወሰነ ከአነስተኛ ጀምሮ እንዲሁም ደግሞ አጠቃላይ መንሃል ጋር ሊያገኙ የሚችሉትን ስልጠናዎችን እንዲሁም ደግሞ የገበያ ስሮችን አነሳ ይህን ያህል ስለ ሻማ ደግሞ እዚህ ካነሳ ወደዛ ደግሞ ወጣ እንበልና ያሉትን ነገሮች እዛ ጋር እንጨርሳለን። እንግዲህ ጥሩ የሆነ ቆይታ ከአንተ ጋርም ከባልደረቦች ጋርም እያደረግን ነበር፣ እስካሁን ቆይታ ያደረግ ነው። እንግዲህ ይህንን የአፕሊኬሽኑን፣ የስልጠናውን፣ የማሽኑ ሁሉንም አይነት አገልግሎቶች ሰዎች ማግኘት የሚፈልጉ እናንተን እንዴ ማግኘት የሚችሉት አድራሻችሁን፣ ስልክ ቁጥራችሁን ብትጠቁመን። መልካም ያወርሻችን። አዲስ አበባ፣ ሀና ቀለበት፣ ጽዮን መግቢያ መናህል ህንፃ ላይ ስልካችን 0988898906 ነው በጣም ጥሩ ምናልባት የክልል ከተሞች ያሉ ግለሰቦች እንዴት ነው እናንተን ማግኘት የሚችሉት ስልጠናውንም እንዲሁም ደግሞ ሌሎች የማሽን አገልግሎቶችን እንዴት ነው ማግኘት የሚችሉት የሚለውን ብናነሳ ደስ ይለኛል። ሁሉም መጀመሪያ በስልክ በደቡ በቴሌግራም ላይ መግባት አስፈላጊ ነው። አፑንም ኢንቪቴሽን ስለሆነ ግዴታ በስልክ የመጀመሪያ ኮሚኒኬሽን ያስፈልጋል። ከዛ በኋላ ወደ ዌብሳይት፣ ወደ ቴሌግራም፣ ወደ ተለያየ አቅጣጫ እንወስዳቸዋለን ማለት ነው። በጣም ጥሩ። ጥሩ የሆነ ቆይታ ነበረ የነበረም። በቀጣይ ደግሞ እያንዳንዱ ማሽኖች የምሰጡት የምሰሩት ማሽኖች ምን አይነት ተግባር አላቸው፣ ዋጋቸው ምን ይመስላል የሚለውን ደግሞ እየመጣን ተመልካች የምናደርስ ይሆናል። ለዛሬ ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክብራትና ክብራን ተመልካቾቻችን በዛሬ ዝግጅታችን መነሀል ትሬዲንግ ጋር ተገኝተን ቢዝነስ ለመጀመር ላሰባችሁ ስልጠናውን ኬት ማግኘት ትችላላችሁ፣ እንዲሁም ደግሞ ስልጠናውን ከወሰዳችሁ እና ወደ ቢዝነሱ ከገባችሁ በኋላ የገበያ ትስስሩን እንዴት ማግኘት ትችላላችሁ የሚለውን እና ሌሎች ተጨማሪ መረጃዎችን ወደ እናንተ ያደረስንበት ፕሮግራም የተከታተላችሁትን ይመስል ነበረ። እንግዲህ እነዚህን ስልጠናዎች መውሰድ የምትፈልጉና ማሽኖቹን አሰርታችሁ ወደ ቢዝነሱ መግባት ለምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛት እንዲሁም ደግሞ ስልጠናውን አግኝታችሁ ወደ ቢዝነሱ መቀላቀል ትችላላችሁ። ለዛሬ ለነበረን ቆይታ ጅጋር ጋር እናመሰግናለን። ሰነ ጊዜ ይሆንላችሁ።